አሰላሙ አሌይኩም ወራሕመትላሂ ወበረከቱ እንዲሁም ሰላም ሰላም ያሎ ክርስቲያን ገነች እንዲናችሁ፣ ደህና ናችሁ ወይ ባላችሁ በሰላም ትውሉ እየተመኛወ ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ዛሬ ቀን ደግሞ እንዳያችሁ ትንሽ ቪዲዮዋን ለቀቅ አድርጌታለሁ አይታችሁ ታል ብዬ ተስፋ አድርጋለሁ። በጣም በሚያሳዝን ሁኔታ ትልቅ ሰው እንደዚህ መምታት እኔ እንጃ፣ በጣም ከባድ ነውና እስኪ እናንተስ ምን ትላላችሁ በማለት ይዤው መጥቻለሁና፣ ይሄ ቪዲዮ ያው በትንሽዋ አንድ ሰከንድ ምትሆን ነው የለቀቋት፣ ገና ታዩታላችሁ ማለት ነው። አብራችሁን ቆዩ ግን እንዴት ነው ሰው እንደዚህ የጨከነው? ብዬ ያሰብኩ ታውቃላችሁ። ትልቅ ሰው ናቸው፣ ሊሰርቁ ይችላሉ፣ መጥፎ ነገር ሊያደርጉ ይችላሉ። ግን እንደዚህ በጥፊ እስከ መምታት መድረስ ጥሩ አይደለም። በቃ ፖሊስ አለ፣ ወደ ፖሊስ መውሰድ፣ ምክንያትም መጠየቅ። አንድ ሰው ግን እኔ ይገርመኛል። ለምን አንድ ሰው የሆነ ነገር ሲያደርግ ምክንያት ምንድን ነው ብለንም ማንጠይቀው ለምንደሆነ አላቅም፣ ከራሴ ጀምሮ ሁላችንም ማለት ነው የዛ ሰው ምክንያት ከመጠየቅ ይልቅ መፍረድን እንቀድማለን። ለመፍረድ ለምን እንደሆነ አላቅም። ና እነዚህ ትልቅ ሰውዬ ናቸው፣ እንደዚህ አድርገህ በጥፊ መምታት። እስኪ ደግሞ ቪዲዮ እንየው። ሙሉ ቪዲዮ አለ፣ ያ ቪዲዮ አብረን እንየው ማለት ነው።

እንዳያችሁት ቪዲዮ ይሄ ይመስላል። በጣም በሚያስጠላ ሁኔታ እንዴት አድርገው እንደመቱት አይታችሁታል፣ እና ከእንደዚህ ግን ውስኪ አባት ምንድነው ችግሮች ለምንድ ነው እንደዚህ ያደረጉት? ትልቁ ከሆናቸው ምን እንጃ፣ እንዴት እንደዚህ ያደርገው ሰው ይመታል? እኔ አላውቅም። ግን አንዳንድ ጊዜ ከዚህ ቪዲዮ የተማርኩት ቢኖር ሰዎችን ለምን ብለን መጠየቅ አለብን ብዬ አስባለሁ። ምክንያት ይኖራቸዋል አሁን ያን ነገር አስታውሰኝ ታውቃላችሁ፣ ወደኋላ ስመለስ በልጅነት ነው እንዲያ፣ አምስተኛ ክፍል ና በዛ ሰዓት የሆነ እኛ ጋር የሚማር የሚሰርቅ ልጅ ነበር። ብረታ ብረቶች ምናምን አሏ፣ እነዛ እነዛ ነገሮች ይሰርቅ ነበር ነው። ሌባ ሌባ ሌባ ይሉታል። ለምን እንደሚሰርቅ ግን አንድ ቀን ምክንያቱ ማንም ጠይቆ ታያቅ ማንም ማለት ነው። ያ ልጅ በልጅነቱ እንደዛ ብሎ እንትን በሚሉበት ሰዓት፣ ሌባ ሌባ በሚሉት ያ ሰው እየባሰ ነው የሚመጣው እንጂ ምንም እንትን ሊላ አይችልምና እየባሰበት ነው የመጣው። ልጅ በጣም እንዲያውም እየባሰበት እኛን ለራሱ አላስቀምጥ ብሎን እየመታን፣ ሰው በምንም ታምር ሰው ሊያልፍ አይችልም ባጠገቡ? እና አንድ ጊዜ በሆነ ሰዓት እንደዚህ እየመታን ናም ወድጄ የምስላችኋለን የምሰርቀው እናንተ ናችሁ፣ ሌባ እያላችሁኝ እናንተ ናችሁ እንደዚህ የምትሉኝ። ለማን መውቀስ ጀመረ ለሰው እኛ ሳይሆን እኛ ልጆች ነን ትላልቆቹ አንድ ሰው መጥቶ ልጅ ነው አይደለ? ሰረቀ ለምን እንደዚህ አይደረግም እኮ ይላል። ትልቅ ሰውዬ ናቸው። ለምን ተሰረቁ? አንድ አላህን የሚያውቀው ማን የሚያውቅ ልማ ቁጭ አርገት ትልቅ ሰው ናቸው። ለምን እንዴት እንደዚ ያደርጋሉ? አባ ማለት ነው የሚጠበቅባቸው ወይስ በጥፊ እንዴ? ረ በጥፊ አይደለም። ትልቅ ሰው ህፃን ልጅ አይመታም? እኔ እንጃ ወዴት እየሄድን እንደሆነ አላቅም ብቻ አላህ ሀገራችን ሰላም አድርጎ ሁላችንም በትክክለኛው ቀጥተኛው መንገድ ይምራን። አለ ሌላ ምንም ልል አልችልም። አንፈርድም፣ እኔ ለራሱ ልፈርድ አልችልም። ለምን እንደዚህ አርጉ፣ በስሜትም ሊሆን ይችላል። ግን እንደዚህ እስከ መሮጥ ድረስ ደርሶ ትልቅ አባት ናቸውና በጣም በሚያሳዝን በሚያስጠላን እንጃ፣ አየሁትና እስኪ ምን ትላላችሁ በማለት ወደ ውድ ቤተሰቦች ወደ እናንተ አምጥቸዋሉ። እስኪ ኮሜንት ላይ ያስቀምጡልኝ ምን እንደተሰማችሁ ማለት ነው። ሁላችሁ ባላችሁ በሰላማችሁ ብዝዝት ይበልኝ። የዛሬ ቀን ቪዲዮ ይሄ ይመስላል። አሰላሙ አለይኩም ወራህመት ላይ ወበረከቱ።